እኛ ዚህ ስንናገረ የነበረ ነገር ጳጳሳቶቻቸው የሚሰብኩት ነው። ስሙ የኢትዮጵያ ሕዝብ ሆይ ስማ፣ ኤርትራውያን ስሙ፣ ኦርቶዶክሳውያን ስሙ፣ ምን እንደሚባል መጽሐፍቶቻቸውን አውጥተን የተናገርንባቸው ስለተጻፈ ነው። ያውም በእነሱ በእነሱ የተጻፈ እዛው መድረካቸው ላይ ቆመው እንደዚህ ይሰብኩታል ጳጳሳቱ ስሙት። ጣራስ ጎበኛት። ይኸውላችሁ አስኬማን የደፉት ጳጳስ ናቸው፣ ሊቀ ጳጳስ ናቸው፣ ፓትርያርክ አዶንም ጳጳስ ናቸው። ፓትርያርኩ አንድ ናቸው፣ የቅዱስ ሲኖዶስ አባል ናቸው፣ ጳጳስ ናቸው። አኬዘሙዚ ጊዜልማገር ሀጣንም ሀ ራስ ጎበኛት ይላል። በዚህ ጊዜ ልጅ ሆይ ማርልኝ አለች። ባህሪዋ ርህሩህ ነው። ርህሩህ ስለሆነች ልጅ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቀየ ነው አንቺ ሙተሻድኛቸው አላት ይላል። በዚህ ጊዜ የምትመርልኝ ከሆነ ስሞታለሁ ብላ በፈቃዷ እንድትሞት ፈቀደች እና በዚህ ለት ተስማማች ማለት ነው። የኛ ህዝባ ጫውጫቢ ነው። ወደ ወደጎንተ አሁን እ ጳጳስ ድራማ እየሰሩ ነው፣ ተረት እየተናገሩ ነው ወይ ትምህርት እያስተማሩ ነው? ጻፉልኝ። ከታች ትምህርት ነው ወይስ ድራማ ነው ወይስ ህዝቡን እያዝናኑት ነው? ቢኒ ትምህርት ነው ብለዋል። ትምህርት ነው ብላችሁም፣ እሺ ሀንቼው ትምህርት ነው ብላለች። ወልዴ ትምህርት ነው፣ ሞገስ ኤም ኤፍ ጂ ትምህርት፣ ሳሚ ትምህርት፣ ኦኬ ሙሌ ትምህርት። እነዚህ በጣም ትክክል ናቸው። ትምህርት ብላችሁ የጻፋችሁ በጣም ጎበዞች ናቸው። ገንዬ ገነት ገረሞ ትምህርት ትምህርት ብላችሁ የጻፋችሁ በጣም ትክክል ነው። ቆይ ተረቱ ለኛ ነው እህትዬ ተረት ለኛ ሲሆነው ተረትና ትምህርት ለዩ እንጂ፣ አሁን ተረት ብላችሁ የጻፋችሁ በሙሉ እናንተ በጌታ የምታምኖች ስለሆናችሁ ለእኔና ለአንቺ እውነት ነው። ተረት ነው በእነሱ አይን ይዩ እንጂ በነሱ መነጽር ተናገሩ እንጂ አሁን እነሱን ሆናችሁ መልሱ ነው ያልኩት። ነውር አይደለም እንዴ? በእነሱ ጫማ ውስጥ ገብታችሁ ትበሉ። ህዝብ እንዴት ለተረት ይጨበጨባል እንዴ? አሁን ተረት እንደዚህ አንገት ዘንበል እየተደረገ ነው የሚነገረው። ማንም ጋሃነ ምናስ ጎበኛት ይላል። በዚህ ጊዜ ልጅ ወይ ማርልኛለች አለች። ባህሪዋ ርህሩ ነው፣ እህሩ ስለሆነች ልጅ ወይ ማርልኛለች። አይ እነዚህ እንዲያዳንቋቸው ውጭ ተሰጠየ ነው። አንቺም ሞተሽ አድኛቸው አላት ይላሉ። አንቺም ሞተሽ አድኛቸው አላት ይላሉ። ምንድን ይሄ ትምህርት ነው? የኦርቶዶክስ ያውም ዶግማ እኮ የሆነ ትምህርት ነው ወንድሞች እናቶች። ዶግማ ደጋማ አይደለም ያልኩት ዶግማ ነው ያልኩት። ደጋማ አይደል አይነት ነገር እንደዛ አይደለም አተያ የለኝ በዚህ ጊዜ የምትምርልኝ ከሆነ እሞታለሁ ብላ በፈቃዷ እንድትሞት ፈቀደች። ሌላ እና በዚህ እለት ተስማማች ማለት ነው። እነዚህን የምትምርልኝ ከሆነ እሞታለሁ አለች። በፊት ሞትን ተቃውማ ነበር። አንተን ሆን እንጂ ያንተ እናቱ እንዴት እሞታለሁ ብላ ነበር እኔ ሙቼ ነው ያዳንኳቸው። እንደዚህ እኔ ጎበኘሻቸው ያስጎበኘውሽ ደጋጉን ያዳንኳቸው ሙቼ ነው አንቺም ከሞት ሲዘምርልሻለሁ አላት። ያን ጊዜ እንድትሞት በጭካኔ ጨከና ስለ ሀጣን ሞትን ለመቀበል ተስማማች። ስለ ሀጣን ስለ ኃጢአተኞች ሞትን እንድትቀምስ ጨከና ሞተች። ስለዚህ በኦርቶዶክስ ስለ ኃጢአተኞች የሞተ ስንት ነው? ሁለት ቢያንስ፣ ማናማ ኢየሱስና ማርያም። ለዚህ ነው ማርያም ኢየሱስ ያለ መድኃኒት ነው፣ ማርያም ያለ መድኃኒት ናት። ኢየሱስ ቤዛ ነው፣ ማርያምም ያለም ቤዛ ናት። ኢየሱስ አምላክ ነው፣ ማርያምም አምላክ ናት። ይሄው ጌታ የኢየሱስ ምስክር ማርያምም አምላክ ናት። በኦርቶዶክስ ለዚህ ነው ማናቸውም መጥተው በመጽሐፍቶቻችን ፊታችን አይቆም ብለን ስንል መረጃ ስለምናወጣባቸው ነው። ኢየሱስ ፈጣሪ ነው። ማርያምም ፈጣሪ ናት በኦርቶዶክስ መጽሐፍቶች ላይ። እኛ አንድ ጌታ አለ የሞተ የእግዚአብሔር ልጅ የዳዊት ልጅ ለሰው ልጆች በደልና ኃጢያት የሞተ ሰው አለ እሱ ነው እያልን ነው። ተባረኩ፣ ጸጋ ይብዛላችሁ። አሁን ኤርሚ እንዳለው ለኛ ለኛ ለኛ ተረት ነው። ይሄን ተረቱን አስወግዱ ነው እያለን ያለ ነው እየተባለም ያለው ነገር ግን በኦርቶዶክሳውያን ዘንድ ይኸው አስቄማስ ያደረጉ ጳጳስ በስነ ስርዓት እያስተማሩ ነው። ህዝብን እልል እያስባሉ ነው፣ እያስጨበጨቡ ነው። እና ይሄ ነገር ሲጋለጥ፣ ይሄ ነገር ደግሞ ሲወጣ ተቃዋሚው ተከታዩ አካል ብቻ አይደለም፣ ቤተኛ መስለው ያሉ አካልም ይቃወመናል ወይም ይቃወሙታል። ወንድማችን ወይም ይቃወሟቸዋል ወንድሞቻችንን። ማለት ቤተኛ መስለው ወንጌል በዚህ መንገድ አይደለም ይልሃል። ወንጌል እንዳይሰበክም ይልሃል። ይህንን ስታጋልጡ፣ ይህንን ሲጋለጥ፣ ይህንን ስታወጣ፣ የብሽሽቅ ወንጌል ብሎ ርዕስ ይዞል ይገባልሃል ገድል ላይ፣ ድርሳናት ላይ ተጠግተው ተሸፍነው የሚሰራ ወንጌል የለም ይልሃል። ታዲያ ወንጌል ስለ ልጁ ነው ይላል። ደግሞ በሌላ መንገድ ወንጌል ስለልጁ ነው ብለ ስለልጁ የጋረደን አካል ተረትና ምሳሌ ወይም ገድላትና ድርሳናትን ስለማን እየተነገረ ነው? ታዲያ ሌላው አካል ማለት ነው፣ ሌላው ነፍስ በዛ ቤተ እምነት ስለማን እየተነገረ ነው ማለት ነው። ስለ ሰው አምላክ ወይም ደግሞ ሰው ፍጡርን ስለማምለክ ምን እያሉ ነው? እየተናገሩ ነው ማለት ነው። እግዚአብሔር በሰጠው ጸጋ እግዚአብሔር በሰጣችሁ ጸጋ የእግዚአብሔር መንፈስ እንደመራችሁ የእግዚአብሔር መንፈስ እንደነዳችሁ ልክ ይሄንን እውነት እስከ መጨረሻው እስከ ጥግ ድረስ ቤተ ክርስቲያኗ በአቋም ደረጃ እያለን ነበር። ሰሞኑን በአቋም ደረጃ ቤተ ክርስቲያኗ ምን ማለት አለባት? እነዚህን መጽሐፍቶች በጉባኤ ደረጃ ጉባኤ ምላት ተደርጎበት ተስማምተውበት የእነዚህን መጽሐፍቶችን ውገዳ ማስወገድን ማወጅ አለባት። ማቃጠልን ማወጅ አለባት። እንደዚህ ሲባሉ ደግሞ አናቃጥልም ይሉሃል። እዚህ ትውልድን ደግሞ አታጫ ብርበትም ትውልድን ደግሞ ወደ ሞት የሚነዱትን ትታደጋለ ለተባለለት ወንጌሉን ጥሪ ለተጠራለት ሰው ደግሞ በሩንም ክፍት አድርግለት እንሰብካለን። ለነገሩ እግዚአብሔር የከፈተው የሚዘጋው ማን አለ? እግዚአብሔር የዘጋውንስ የሚከፍተው ማን አለ? እዚህ በተጠሩት ጥሪ በተጠራነው ጥሪ እግዚአብሔርን የወንጌሉን እውነት ለመግለጥ እንቅፋት እየሆናችሁ ያላችሁ በተለይ በተለይ ቤተኞች ግድ የላችሁም። ሰከን በሉ። ግድ የላችሁም። ወንጌሉ እየተሰራ ባለበት ሰዓት የሆነ እናንተ ለዛ ለሚሰራው ስራ ጤዛ ወይም አረሙ ናችሁ። ብቅ ብቅ አትበሉ ቤት ለማሞቅ ቤታችሁን ከፍታችሁ አወያይ እንድትባሉ ወይም እነዚህ ሰዎች ባላንስ ናቸው ተብሎ እንዲነገርላችሁ ፈልጋችሁ ማወራ ላይ ቤተኞች ነው፣ አይጠቅማችሁም፣ ውጡ። የምታስቆሙት ወንጌል የለም። በተረፈ ዛኛው ቤት ስላላችሁ በዛ ቤተ እምነት ስላላችሁ አካላት ደግሞ ይኸው ጉዳችሁ አይደለም በተቃራኒው በእናንተው በመሰሎቻችሁ ይኸው እየተነገረ ነው። አሁን ይህ ምን ትሉታላችሁ? ታዲያ ምን ብላችሁ ይህንን ወንጌል ነው ብላችሁ ትቀበሉታላችሁ? አይ ኤርሚ ሲናገረው ወንጀል፣ ጳጳሱ አስቄማስ የለበሱ በእጃቸው መስቀል ያነገቡ አካላት ሲናገሩት ወንጌል አይሆንም? ኤርሚ ሲናገረው ወንጀል አይሆንም ስለዚህ በዚህ መንገድ አላችሁ እንወያይም እያላችሁ እንደ ቅድም ዳጊ ሲናገረው ነበር። እየሰማው ቅድም ነው የመግባት ፈልጌ ነበር። እንቅልፍም እየተገዳደረኝ ስለነበር ገብቼ ውስጥ ከምተኛ ብዬ እንዲሁ እዚህ ሆኜ ልከታተል እያልኩ ነበር። እውነት ነው። ጥሪ ያበዛችሁ አላችሁ፣ የውይይት ጥሪ። እንደ ኤርሚ መታወቂያ እኮ አይደለም። ማንም መቶ ከኤርሚ ጋር ዲያቆነኝ እንትነኝ ብለህ እንደውም አንድ በዚሁ ልናገር አንድ ነገር ትክክለኛ ነገር ስለሆነ ማለት በእግር ኳስ ሕግ ሶስት ጊዜ አንድ ተጫዋች ካስቆጠረ ሀትሪክ ይባልለታል፣ ላስቆጠረው ግብ ሀትሪክ ሠራ ይባልለታል። ሁላችሁም ስለምታውቁት እና አሁን ሀትሪክ መስራት ፈልጋችሁ ከሆነ አንቀበላችሁም። መቀበልም የለበትም። ወንድማችን አየናችሁ፣ ሁለት ጊዜ ጠርታችሁ ሁለቴም የቤተ ክርስቲያን ፍቃድ ስለሌለበት ወይም ቤተ ክርስቲያናችሁ ደውለው የቤተ ክርስቲያን አካል ደውለው ውይይቱን አትቀበሉ ስላላችሁ ሁለታችሁ ሁለት ጊዜ ቀራችሁ። ኦኬ። ሶስተኛው ወንድም ናትናኤል የሚባልና ዲያቆን ናትናኤል እንደዚሁም ደግሞ አንደኛው ዲያቆን መኩ ዲያቆን ብላ ነበር። አዎ ይሄው መጣን አላችሁ። ኦኬ ማረጋገጫ አምጡ። ለሚዲያው መጀመሪያ ለምጠሩት ጥሪ ላደረጋችሁለት ጥሪ ስታደርጉ፣ በነገራችን ላይ ለኤርሚያስ ብቻ አይደለም ለኦዲየንሱም ነው። ኤርሚያስን ጥሪ ሲያደርግ ለእናንተ አይደለም ጥሪውን ሲቀበል ለናንተ ብቻ አይደለም ለኦዲየንሱም ጭምር ነው። ስለዚህ ኦዲየንሱም ተከትሎ ይመጣል። እናንተም ጥሪ ያደረጋችሁለት ኤርሚያስ ብቻ ሳይሆን በሰዓቱ ኦዲየንሱም ይመጣል። አክብሩ የጠራችሁትንም ሕዝብንም የጠራችሁትንም ተወያይ አካልም እንዲሁም እንዲያወያያችሁ ያስባችሁትንም አካል አክብሩ። አሁን ግን ማረጋገጫ እንፈልጋለን። ከቤተ ክርስቲያናችሁ ፍቃድ ማግኘታችሁ ለመወያየታችሁ ማለት ነው። አትሊስት ተወያዩ ብላን አለች ብላችሁ አትሊስት ፈቃድ ማሳየት አለባችሁ። ካልሆነ ማንም ተነስቶ ለመታወቅ ብሎ ያው ጥሪ ተቀበል፣ እዚህ ስር እራሱ አላችሁ ስንቶቻችሁ። አሁን ስም እየጠራችሁ ጥሪውን ተቀበል፣ ጥሪውን ተቀበል፣ ጥሪውን ተቀበል፣ አትሪክ ለመስራት ነው። መሸሽ ማለት ነው። በመሸሽ ወይም በመቅረት አትሪክ ለመስራት ነው። አይሆንም። እንዲሆንም ከፈለጋችሁ ማረጋገጫ አምጡ፣ ማረጋገጫ አምጡ። የቤተ ክርስቲያን ይሁንታ ባይዘዌ ሁለቱ ናትናኤል፣ ዲያቆን ናትናኤል እና ዲያቆን መኩ ብቻ አይደለም እኔም አለው ብሎ መዝሙረም ተጨምሯል። ላሰማችሁ ይችላሉ። እኔም አለው አስፈላጊ ከሆነ ይኸው፣ እኔም ዲያቆን ነኝ። ዲያቆን ሲላን ነበር ዲያቆን ብሎ ሲፎክራ ነበር። እኔም አለው ብሏል እላለው። ይሄንን አሁንም ለዲያቆን መዝሙርም መዝሙር ያሬድም ቢሆን አንተም ማረጋገጫ አምጣ ከቤተ ክርስቲያን ምን የሚል ተወያይ የሚል መወያየትህን የሚያበረታታ መወያየትህን የሚፈቅድ አምጣ። አንተም አንዱ አትሪክ ከሚሰሩት አካል ልትሆን ስለምትችል ይህንን ማለት እንወዳለን። በተረፈ ወንጌልን የምታስቆሙ አገልግሎትን የምታስቆሙ የምታጨነግፉ አካል የላችሁም። እንደተባለው ሐዋርያት ሥራ ላይ ከእግዚአብሔር ከሆነ ይቀጥላል ከሰው ከሆነ ይቆማል። የማይቆመው ከእግዚአብሔር ስለሆነ ነው። አትችሉትም፣ አትቋቋሙትም። አገልግሎቱን ነው እያልኩ ያለሁት የራሱ የእግዚአብሔር ስለሆነ እንከልን አደለም የምትፈልጉት፣ ፎልት ፋይነር ሆናችሁ መገኘት አደለም የሚያስፈልገው። ይሄ ነገር ከእግዚአብሔር ነው ወይስ ከሰው ነው? ከሰው ከሆነ ይቆማል። ከእግዚአብሔር ከሆነ ግን አይቆምም ይቀጥላል። የሚያስቀጥል እግዚአብሔር ስለሆነ ማለት ነው። ስለዚህ ተረቶቻችሁና ምሳሌዎቻችሁ ሲጋለጡ በግራም በቀኝም ማስጮህ የምትፈልጉ አካላት አይ ቤተኛም አለ ብላችሁ ደግሞ ቤተኞችም ደግሞ እንዲህ ቤት እየከፈታችሁ ሆነ እንትን ምንድን ነው መካከለኛ ሆናችሁ ለመታየት የምትፈልጉ ምናምን ማለት ነው። እናንተም ጋር እኛም ቤት ያላችሁ ተረጋጉ፣ ግድ የላችሁ ተረጋጉ ማለት ነው። ወንጌሉ ይቀጥላል፣ እንግዲህ እንደተባለው ነው። ከመቀጠል ውጭ አማራጭ ስለሌለ ማለት ነው። ባፈራችሁበት ማፈር አፍረናል እንደማትሉ እየታወቀ ግን ደግሞ ስትሸሹበት ወደኋላ ስትሉበት የነበረው ዋና ምክንያት የምትደረድሩት አለ መወያያ አይሆንም። መወያያችን አይደለም። አንድ ደግሞ ቅድም ኤርሚም ስለው ነበር ሰሞንኛ ያመጣችሁት በዚህ ስለማያምኑ የቤተ ክርስቲያን አማኝ ከሆኑት ብቻ ነው በዚህ ጉዳይ ላይ የምንወያየው የምትሉ ተፈጥራቸዋል። እንደገና ደግሞ ቄሱም ዝም፣ መጽሐፉም ዝም ተብሎ ከላይ ያሉት አመራሮችም ጸጥ ያሉበትን ጉዳይ ላይ እኛ ግን ወንድሞቻችን በሚያመጡት እውነት በሚገለጠው መጽሐፍቶቻችሁ ልንገጥማችሁ ወይም ልናሳያችሁ እውነት ማለት የተጋረደበት ብዙ ትውልድ አለ። ትውልድን መናጠቅ ግድ ነው ግድ ነው። ምሳሌ 17 ላይ ይመስለኛል ምሳሌ 17 ወይ 11 ላይ ወይ ሁለት ላይ አካባቢ እጅ ላይ መጽሐፍ ቅዱስ ስለሌለ ነው። ወደ ሞት የሚነዱትን ታደግ፣ ለእንትን የተሰዉትንም አድን ይላል። ይሄ ወንጌል የገባው ለወንጌል የተጠራ አካል የሚያደርገው ነው። እና ወንጌል በስራ ላይ ነው። ለማጨንገፍ የምትሞክሩ እኔ የምለው ቤተኛ ውስጥ ያላችሁ ቤተኞች ተረጋጉ። ከማይጠቅማችሁ ነገር ውጡ። በልካችሁ አገልግሉ አገልግሎትም ከሆነ ማገልገልም ካለባችሁ በልካችሁ አገልግሉ። የወንድምን ሩጫ ምናምን በማቆም ወይም ደግሞ እንቅፋት አረም እና ጤዛ በመሆን የሚሰራ ነገር አይደለም እና ተረጋጉ። ለማለት ያህል ነው። ተባረኩልኝ። ዳግዬ ቀጥል። እሺ ቢኒ፣ የታብስቶ የባርክህ ድንቅ ነገር ነው ያልከው እኔ አንድ ቪዲዮ እዚህ ጋር እያዘጋጀሁ ነበር። አንድ ቪዲዮን አንድ ግጥም ቅደም እንደዚህ ይላል። ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች፣ ሐሰት ፈራረሰ፣ ዲያቆኑ ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ። ይደግም እሺ ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች ሐሰት ፈራረሰ፣ ዲያቆኑ ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ። በፎርፌ ማለት ነው። እሺ ትንሽ ፈገግ በሉ ብዬ ነው። ምንድነው ሰሞን እንግዲህ እንደምታዩት ነገሩ ያው እየተባባሰ የሚባል ነገር ሰምታችሁ የለ ሰሞኑን በጣም እየተባባሰ ነው መባባሰ የጀመረው መቼ ነው ባልጠበቁት ሁኔታ ያ ሁሉ ድግምት ያ ሁሉ የግርማ ሞገስ እንትን አልሰራም አስማት አልሰራም እና በድል ይጠናቀቃል ብለው ያሰቡት ለመጀመሪያ ጊዜ እንዲህ አይነት ዲቤት እንግዲህ እኔ አይቼ አላቅም ማለት ሊኖር ይችላል ግን እኔ ከቢሃይንድ ባዩ ጋር አብሮ ጨምሮ ሰላሳ ምናምን ሺህ ሰው የተገኘበት እዛ ውይይት ላይ እንዲህ አይነት ዱቡድ ናል ሰው። ምክንያቱም በደጋሚ ካሌግባ ካሌግባ ስል መጽሐፍ ቅዱሳዊ ነው እያለ ሲፎክር የነበረው ሰው ጥሪውንም ሲጠራ ይታችኋል፣ እናቱ የወለደችው እያለ ጠራው ሰው። በእንደዛ አይነት ሁኔታ ሀሰቱ ሲፈራርስ ማየት መቼም ወንጌልን የሚወድ ሰው ደስ ይለዋል። እኛ ከግለሰቡ ጋር ችግር የለንም። ይሄ የሀሰት ትምህርት ያ ሁላ ትምክት ሲፈራረስ ማየት በጣም ደስ ይላል። ወንጌል በመጀመሪያ በትህትና ነው የሚሰበከው። እንግዲህ ያንን ኮምፐንሴት ለማድረግ እከሌንም እከሌንም አንዴ በአማላጅነት አንዴ በዲቤት አድራጊነት ለመላክ የተለያዩ መላዎችን ፈጠሩ። የተለያዩ መላዎችን እና በጣም እስካሁን አላገገሙም። አሁን የምትመለከቱት በየቤቱ እስካሁን ድረስ እንደ ጥላ እየተከተላቸው ነው ያ እንትን ምክንያቱም ምንም ማድረግ አንችልም። መፍረስ አለበት ወገኖች፣ ህዝቤ ነፃ መውጣት አለበት። የእግዚአብሔር ህዝብ ወንድሞቼ እህቶቼ ነፃ መውጣት አለባቸው። የእስካሁኑ ይበቃል። እንዲ አይበቃችሁም ወይ ነው አሁን፣ ምንድን ነው በቃ በላችሁ እኮ በህዝቡ ዘረፋችሁ፣ ጡባ አስጠፈጠፋችሁት፣ ጉልበቱን ዘመኑን በላችሁት፣ ይበቃችኋል። ገንዘቡን በላችሁ አሁን በቃል ይመለስ ተተብትቧል ተተብትቧል፣ ተተብትቧል፣ መፈታት አለበት እና ኖርማሊ እንደው ኖርማሊ ከቢሉን በመነሳት ያው የፈለገን ጠባ ሲያየ በኤርሚሳት መጫወት አልነበረበትም። ግን አንዳንድ ጊዜ እንዴት ነው? አንዳንድ ሰው ዝም ብሎ ጀግና ጀግና የሚጫወታል፣ ጀግና ጀግና የሚጫወታል። በቃ ጀግናው እግዚአብሔር ቃል ብቻ ነው ወንድሞች። በቃ ሁሉ ጊዜም እያሸነፈ እየመነጠረ እየቆራረጠ ራሱንም ከፍ አድርጎ ያሳየ እግዚአብሔር ቃል ብቻ ነው ራሱ ምንም ምንም ያልተዋረደ አንድ ቀን እነሱ ከእምነታቸው ጀምሮ ያው ሲወርድ ሲዋረድ ይሏቸዋል ስጠይቋቸው እንዴት ይህን ሃይማኖት እንደምትከተሉ እራሱ አይገባኝም ሲወርድ እየተባልክ እንዴት ትሄዳለህ ሲዋረድ ይሏል ሲወርድ ሲዋረድ የመጣ ሲሉ ገና ከሆነ እየሮጥክ መጥፋት ያለብህ ከዛ አንተ ደግሞ እንዴት እንደሆነ አላውቅም እንደዚያ ነገር ነው የሚመችህ ስለዚህ የማይወርድ የማይዋረድ የከበረ ከፍ ያለ ዛሬም የሚሻውን ማድረግ የሚችል እግዚአብሔር ቃልን ነው ሰው ትምክት ማድረግ ያለበት፣ እንጂ የሆነ ሰውዬ የፈጠረውን ተረት ተገን ስታደርግ እንኳን መልስ ሰርግም አይኖርም። ኦርቶዶክስ መልስ አላት ምናም ስትሉ የነበረው እንኳን መልስ ምን ቅልቅልም የላችሁ? ግን አይ እንደውም መተረማመስ ሊሆንላችሁ መተረማመስ ነው። እኔ እናንተን በሆን የፈለገን ጠባ ሳይችል ተባሳይቺ በኤርሚሳት አልጫወትም ገብቷችሁ ሰውየው ብሉይንም አዲስንም ጠጥቶታል በልቶታል። ምክንያቱም በጌታ ጸጋ ነው፣ ምን ይደረግ፣ ክብሩን ጌታ ወሰደ። እንግዲህ ለምን ጌታ ከበረ ተብሎ እንትን የለም። እኔ እናንተም በሆነ አይለመደኝም ነበር። ሌላ ዘዴ ሌላ መላ ፈልጌ ቤት እየከፈታችሁ ሮሜን ዮሐንስን ምናምን ነበር ማጥናት ያለባችሁ። ወይ ደግሞ መለስ ብላችሁ ወደኋላ ወደ ብሉይ ኪዳን አንዳንድ ክፍሎችን እያጠናችሁ ነበር መቆየት ያለባችሁ። ግን አንዳንድ ጊዜ ልክ የተጠቀመ ይመስል እሱ የእሱን እንባ አብሳለሁ ብላችሁ እናንተ እንባ በእንባ ሆናችኋል። እና እኔ ሁለቴ ሶስት ጊዜ እንግዲህ በተለያዩ ቤቶች ላይ ኢሳያስ አርባ ቁጥር አንድ ላይ ያለውን ሀሳብ በማንሳት አጽናኑ ሕዝቤን አጽናኑ የሚለውን አንስቼ ለማጽናናት ሙከራ አድርጌያለሁ። ይሳካ ይሳካ አላውቅም። ከእግዚአብሔር በላይ የሚያጽናን የለም። እግዚአብሔር ያጽናናችሁ። የእናንተ እንባ የእናንተ ለቅሶ ለኛ ምንም ጥቅም የለውም፣ ግን በቃ በዚህ ሰዓት መበርታ ማለት አለ መበርታት አለባችሁ። በቃ መበርታ። እንደው በእጃችሁ ላይ ያለውን ሁሉ ልካችሁ አይሆንም እኮ አሁን፣ ወይ በመጡ እኮ ከመጡም እኮ ጥሩ ነው እኮ አሁን። እኮ ችግሩ ጠሪ በሌለበት ተጠሪ ጨረሰ። ያልኩት ለዚህ እኮ ነው። ኖርማሊ ብሂላችን ቅድምም ስናገር ሰምታችኋል። ጠሪ አክባሪ ነው። አሁን እኮ ተጠሪ የሆነ እኮ አክባሪ ቁጭ ብሎ በሰዓቱ ይጠብቃል። ያኛው መቶ እንደ ምርጫ ይራዘምልኝ ይላል። እና አሁን የሚያዋጣው ምንድነው ብትለኝ እኔ ሌላ ምንም ልነግርህ የምችለው መፍትሄ የለም። የሚያዋጣው እግዚአብሔር ቃል ብቻ ነው የሚያሸንፍ ቃል ሁልጊዜም